ሰላም፣ ጤና ይስጥልን ተመልካቾቻችን፣ ከጀነሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርእስተ ዜና፣ ህወሓት ጠቅላይ ሚኒስትሩ ለቀጣይ የትግራይ ጊዜያዊ አስተዳደር መሪነት በኢሜል ጥቆማ ስጡኝ ማለታቸውን ተቃወሙ። በመሰረት ሚዲያ የተጋለጠው ተቋም ከግማሽ ቢሊየን ብር በላይ የኦዲት ጉድለት ተገኘበት። ዩቲዩብን ወይም ቲክቶክ የመሳሰሉ መተግበሪያዎችን በመጠቀም ገንዘብ የሚያገኙ ግለሰቦችና ተቋማት ታክስ እንዲከፍሉ ሊደረግ ነው። በዝርዝር ወደ ምንመለከታቸው ዜናዎች እናልፋለን። የጀነሬሽን ሚዲያን ሰብስክራይብ፣ ላይክና ሼር በማድረግ ከእርስ የሚጠበቀውን ኃላፊነት እየተወጡ አገልግሎትን ያበረታቱን። ጤና ይስጥልን። ህወሓት ጠቅላይ ሚኒስትሩ ለቀጣይ የትግራይ ጊዜያዊ አስተዳደር መሪነት ጥቆማ ስጡኝ ማለታቸውን ተቃወመ። ፓርቲው ብቻቸውን መሾም አይችሉም ብሏል። እኛ ጀነራል ታደሰ ወረደን ፕሬዚዳንት አድርገን ሾመናል፣ ነገር ግን የፌዴራል መንግስት ችላ ብሎታል ብሏል። መንግስት የፕሪቶሪያን ስምምነት በመጣስ የትግራይን ህዝብ ትዕግስት እየተፈታተነ ነውም ብሏል። ድርጅቱ አሁን ባወጣው መግለጫ እንዲህ ብሏል። የኢትዮጵያ መንግስት አሁንም የተኩስ አቁም ስምምነቱን መንፈስ እና ይዘት ወደ ጎን በመተው በተዋዋይ ወገኖች የጋራ ስምምነት ሳይሆን ተገቢ ባልሆኑ ህጎች አዋጅ 359 እዝባር 1990 ደንብ አምስት ሰላሳ ሶስት እዝባር ሁለት ሺ አስራ አምስት ብቻውን ለመወሰን እየሰራ ነው። በፕሪቶሪያ ስምምነት አንቀጽ አስር መሰረት የትግራይ ጊዜያዊ አስተዳደር የተመሰረተው በህዋትና በኢትዮጵያ መንግስት ድርድር ነው። ስለዚህ በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም። ሆኖም ይህንን የሚጥስ ግልጽ እንቅስቃሴ አለ። በቅርብ ጊዜ ወዲህ የኢትዮጵያ መንግስትና ህዋት ህወት ከስልጣን መወገዱን ተከትሎ በጊዜያዊ ፕሬዝዳንትነት መተካት ላይ ውይይት አድርገዋል። በጉባኤው የእስካሁኑን የጊዜያዊ አስተዳደሩ የስራ አፈጻጸም የገመገመ ሲሆን ጊዜያዊ አስተዳደሩን ፕሬዝዳንት ለመቀየር ተስማምቷል። ስለሆነም የህወሀት ማዕከላዊ ኮሚቴ ጀነራል ታደሰ ወረድን በፕሬዝዳንት እንዲሾም ወስኗል። ነገር ግን ከጠቅላይ ሚኒስትር ጽፈት ቤት የቀረበው የአስተያየት ጥሪ ስምምነቱን ችላ ብሎታል። ፕሬዝዳንቱን የመሾም ስልጣን የጠቅላይ ሚኒስትሩ ውሳኔ መስሉም የፕሪቶሪያው ስምምነት ስለሚጥስ ተቀባይነት የለውም። በዶክተር ደብረጽዮን የሚመራው ህወሀት የጠቅላይ ሚኒስትሩን ጥሪ ተቃውሟል። የፕሪቶሪያው ስምምነት ከተፈረመ ሁለት ዓመት ተኩል ሁኖታል ያለው በዶክተር ደብረጽዮን የሚመራው ህወሀት ስምምነቱ በሙሉነት ተግብሮ ትግራይ በህዝብ የተመረጠ መንግስት ሊኖራት ይገባ ነበር ብሏል። የፕሪቶሪያ የሰላም ስምምነት በሙሉነት ያልተተገበረው የፌዴራል መንግስት በስምምነቱ አፈጻጸምና አተገባበር በተከተለው የተሳሳተ አካሄድና ፖለቲካዊ ቀውስ እንዲፈጠር በመስራቱ ነው ሲልም ክስ አሰምቷል። በፕሪቶሪያ የሰላም ስምምነት አንቀጽ ሶስት መሰረት ተዋዋይ ወገን ሌላውን በቀጥታ ይሁን በተዘዋዋሪ በፕሮፓጋንዳ ማጥቃት ይከላከላል። ይሁን እንጂ ይህንኑ የስምምነት አካል በፌዴራል መንግስት በተደጋጋሚ እየተጣሰ ነው ብሏል። የፌዴራል መንግስት ከፕሪቶሪያ የሰላም ስምምነት መንፈስና ይዘት በወጣ አካሄድ አግባብነት በሌላቸው 359 እዝባር 1995 ደንብ 533 እዝባር 2015 ህግና አዋጆች እንዳሻው እየወሰነ ይገኛል የሚል ወቀሳማ አቅርቧል። የፕሪቶሪያ የሰላም ስምምነት አንቀጽ አስር የትግራይ ጊዜያዊ አስተዳደር በህወሃትና በኢትዮጵያ መንግስት መግባባት እንዲቋቋም ያዛል ያለው የዶክተር ደብረጽዮን ህወሃት የኢትዮጵያ መንግስት የተናጠል ውሳኔ መወሰን አይችልም ብሏል። ህወሃት ፕሬዝዳንት ጌታቸው ረዳ ከስልጣን መነሳቱን ተከትሉም ጀነራል ታደሰ ወረደ ፕሬዝዳንት እንዲሆኑ ማዕከላዊ ኮሚቴ ወስኑ የኢትዮጵያ መንግስት ተቀብሎታል ያለም ሲሆን ይህንን ወደ ጎን በመተው በጠቅላይ ሚኒስትሩ የተናጠል ውሳኔ በሚያስመስል መልኩ የፕሪቶሪያ የሰላም ስምምነት የሚጥስ አካሄድ ተቀባይነት የለውም ሲል ገልጿል። የፌዴራል መንግስት ህዝብን ከሚጎዱ ግልጽ ተግባራት በመቆጠብ ዘላቂ ጥቅምና የጋራ ሰላም በሚያረጋግጡ ተግባራት እንዲያተኩር ጥሪ እናቀርባለን ያለው በዶክተር ደብረ ጽዮን የሚመራው ህወሓት የተናጠል ውሳኔዎች እንዲቆሙም ጠይቋል። በመሰረት ሚዲያ የተጋለጠው ተቋም ከግማሽ ቢሊዮን ብር በላይ የኦዲት ጉድለት ተገኘበት። የዛሬ አንድ ወር ተኩል ገደማ በመሰረት ሚዲያ አማካኝነት ከፍተኛ ምዝበራ እየተፈጸመበት እንደሆነ ተጋልጦ የነበረው የኢኖቬሽን እና የቴክኖሎጂ ሚኒስቴር ከግማሽ ቢሊየን ብር በላይ ጉድለት እንደተገኘበት በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ዛሬ አስታውቋል። ቋሚ ኮሚቴው ሚኒስቴር መስሪያ ቤቱም አላግባብ የሕዝብና የመንግስት ሀብት እንዲባክን ማድረጉን ጠቅሶ የሚያከናውናቸው ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነት ጥናት ግምገማ ተደርጎላቸው እንዲከናወኑ አልተደረገም ብሏል። የቋሚ ኮሚቴው ሰብሳቢ የሽመቤት ደምሴ እንደተናገሩት በመንግስት በጀት በዓለም አቀፍ ድጋፍና ብድር የሚከናወኑ ፕሮጀክቶች የትግበራ ቅደም ተከተል ተሰጥቷቸው ለምክረ ሀሳብ ለሚመለከታቸው አካላት አለማቅረቡም ተገቢነት የሌለው መሆኑንም ገልጿል። ለትራንስፖርት ክራይ፣ ለዳታ ማዕከል፣ ለግንባታ ሳይንስና ለካፌና ለሰራተኞች ደግሞ ያለ አግባብ የወጣውን ወጪ ኦዲት በማድረግ በአስራ አምስት ቀናት ውስጥ ለቋሚ ኮሚቴው ሪፖርት እንዲያደርግ አሳስበዋል። በተጨማሪም ለተገኘበት ከግማሽ ቢሊየን ብር በላይ የበጀት ጉድለት የአሰራር ሂደቶችን በማረምና ለጉድለቱ መንስኤ የሆኑ ግለሰቦችን የህግ ተጠያቂ በማድረግ ለምክር ቤቱ እንዲያሳውቅ ቋሚ ኮሚቴው ማሳሰቡን የኢትዮጵያን ፕሬስ ድርጅት ዘግቧል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በበኩላቸው ተቋሙ የተገኘበት የኦዲት ግኝት ማስተካከያ ለማድረግ ዝግጁነት የለውም ብለዋል። ተጀምሮ ላልተጠናቀቀ ፕሮጀክት ገንዘብ ወጪ ተደርጓልም ተብሏል። የኢኖቬሽን እና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ በበኩላቸው ተቋሙ የሚሰሯቸው ስራዎች ዘርፈ ብዙ በመሆናቸው በአንዳንድ ዘርፎች የኦዲት ጉድለት መከሰቱን ተናግረዋል። ችግሮቹን ለመፍታት የድርጊት መርሃ ግብር በማዘጋጀት የተወሰዱ እርምጃዎችን ለቋሚ ኮሚቴው እናቀርባለን ብለዋል። መሰረት ሚዲያ ከሳምንታት በፊት በሰራው ምርመራም ዘገባው በኢኖቬሽን እና ቴክኖሎጂ ሚኒስቴር ስር በግላ አማካሪነት በአመት 120 ዶላር የሚከፈለው ግለሰብ እንዳለ እንዲሁም ለአነስተኛ ስራዎች በሚሊዮን የሚቆጠር ገንዘብ ለግለሰቦችና ለድርጅቶች ሲከፈል እንደነበረ አጋልጦ ነበር። መረጃው የመሰረት ሚዲያ ነው። ዩቲዩብ ወይም ቲክቶክ የመሳሰሉ መተግበሪያዎችን በመጠቀም ገንዘብ የሚያገኙ ግለሰቦችና ተቋማት ታክስ እንዲከፍሉ ሊደረግ ነው ተባለም። ብዙዎችን ግራ ያጋባውና ብዙዎች የስራ ዕድልን በራሳቸው አመቻችተው ራሳቸውን ቢችሉም አዋጁ ኢትዮጵያ ውስጥ የሚዲያ ነጻነትን ከማሳጣቱም በላይ ስራቸውን በዘርፉ ያደረጉትን ጨምሮ አዳዲስ የሚቀላቀሉትን ተስፋ የሚያስቆርጥ ነው። ለምሳሌ ኢትዮጵያ የዋይፒፒ አባል አይደለችም። ይህንን ተከትሎ ምንም ያህል እይታ ኢትዮጵያ ውስጥ ቢታይም ምንም አይነት ክፍያ ዩቲዩብ አይከፍልም። ታዲያ ከታክስ በፊት አባል መሆን አይቀድምሞ? ይላሉ ዩቲዩበሮቹም በክፍያ የሚቀርቡ ወይም በሚቀርቡት አገልግሎት ገንዘብ ከሚያገኙ ድረገጽና የመተግበሪያ ውጤቶች ላይ የመንግስት ታክስ ሊሰበሰብ መዘጋጀቱን አሰራሩን ለመተግበር ከወጣው የመንግስት ሰነድ መመልከቱን ዋዜማ ሬዲዮ ዘግቧል። ተመልካቾቻችን ከጄኔሬሽን ሚዲያ ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። የጄኔሬሽን ሚዲያ ሰብስክራይብ፣ ላይክ እና ሼር በማድረግ አገልግሎቱን ያበረታቱ። ጤና ይስጥልን።